አሁን እንግዲህ ውድ ቤተሰቦች ያው ከዛች ወረድን። ደግሞ ደባ ሲዘና ወደዛ ነው የምሄድ። ደግሞ ተጨማሪ ባጃጅ ይዘናል። ታክሲ የደረስን ነው። ከዚህ በኋላ እንኳን የእግር ጉዞ ነው እንጂ ሌላ የለውም። እንግዲህ ያው እንደምታዩት ሁለት ነው የምከፍለው። በቃ ኮንትራት ወደ ዘብለመጣው ያው እኔ ረጅም ነኝ ምንም አልተመቸኝም። ያ አሁን ከዚህ በኋላ እንኳን አደረሳለሁ ነው የማስበው። ሳሚ ባያችሁት ቪዲዮ በጣም የተደሰተው በቃ ስነግሮም አንዘላለች በት ቦታ እደርሻለሁ አውቄያለሁ ስለው አላመነኝም። በቃ ከሚባለው በላይ አሁን ላይ በጣም ታ በተስፋ በጉጉት እየጠበቀ ነው ያለው እና እንደው

በመጨረሻ የማይደረስ የለም ደርሻለሁ። ብቻ ግን ደግሞ ደስ ካለ ነገር አካባቢ በጣም ደስ ይላል። ግን አሁን ልጁን አግኝቼ ወዴት እንዳለች እስኪ ነግረኝ ድረስ ነው የጓጓሁት። ዋነኛውን ነገር መጀመሪያ የመጣሁበትን ልጨርስ ብዬ ነው እና በጣም ደስ ይላል። እንግዲህ ውድ ቤተሰቦቼ እንደው እንደምታዩት በዚህ ነው አለች የተዋለው።

ጌላጌላጌላኮት ቆት ሰቦች አገናኘንልሽ። ካሜራ ላይ መግባት ስላልፈለገ ነው፣ ያው እየሄደ ነው። ቦታውን አሳይቶኛል እንግዲህ እና ካሜራ ላይ መግባት አልፈለግም ስላለኝ ነው እንግዲህ። ውድ ቤት ሰቦች እኔም ወደ እዛ እየሄድኩኝ ነው፣ አብራችሁኝ አንተም እንግዲህ

ቤተሰቦች ያለች የተባለች እዚህ አካባቢ ነው። ያው ሰዎቹ ፈቃደኛ ላይሆን ይችላሉ። ውስጥ እንደገባን በገጽ ይሻላል ብዬ ነው። አንዳንድ ሰው ይደብረዋል። እንግዲህ እዚህ ያለች የተባለችበት ቦታ አገኛታለው ብዬ ተስፋ አደርጋለው። ና እንግዲህ ውድ ቤተሰቦች ላይ ሺህ ሰብስክራይብ አድርጉ። ይቀራፈ እንግዲህ የቀረውን ውስጥ ብናይ ደስ ይለኛል። ምክንያቱም ፈቃደኛ ላይሆን ይችላሉ። ቤተሰቦች በጣም ይደከበኝ። ያው የሰው ልጅ የሚፈልገውን ነገር ሲያገኝ አንድም ደስታ ነው፣ አንድም ክፋት ሳያገኝ ሲቀር ይከፋል፣ ሲያገኝ ይደሰታል። እኔ ገኒም በማግኘት በጣም ደስ ብሎኛል። ሁለተኛ ደግሞ በቃ ያለውን ነገር ስትነግረኝ የሆነችውን ነገር በጣም ከፍቶኛል። በትን ሲያገኝ በጣም ደስታ ነው። ከዛ በላይ ደስታ ምንም ነገር የለም። ሁለተኛ ደግሞ ባሰበው መንገድ ሳይድ ሲቀር ደግሞ ማንኛውም ሰው ይከፋል። እና የከፋኝ ነገር ቢኖር ገኒን ያው አውርቻት ሚዲያ ላይ ለመቅረጽ ሞክሬ ነበር፣ ፍቃደኛ አልሆነችም በቃ የሸሸችበትን ምክንያት ሁሉን ነገር ለመጠየቅ ሞክሬ ነበር እሷ አሁን ላይ ፈቃደኛ አደለች ጥዬ መሄድ ፈልጌ አደለም ልጄን ጠልቼ አደለም ማለች ማንም እናት ልጁን አይጠላም እውነቷ እኮ እስኪ ዝም በል እና ያለችበትን የፈለገችበትን ምክንያት ያው አንድ ምልበላችሁ በቃ እኔ ሚዲያ መናገር የማልፈልገውን ነገር ነግራኛለች። ያንን ደግሞ ያለሷ ፍቃድ ያለሷ ፕራይቬሲ ኔ መናገር አልፈልግ። ስለዚህ ያው ሳሚ ያለችበትን አሁን ሳሚን ሳሚ ነገዥ መጥቼ ከቻልኩኝ፣ አሁን ቶሎ ከደረስኩኝ፣ ነገ ነገዥ መጥቼ ከእናቱ ጋር እንዲገናኝ አደርጋለሁ።